ደርሰናል። አድማጮቻችን አራዳ ኤፍ ኤም ዘጠና አምስት ነጥብ አንድ ላይ ነው የምትገኙት። ፕሮግራም ፉትቦል ካፌ ነው። የሊቨርፑልን ጉዳይ እንመልከት። ትናንትና ሌስተር ሲን አሸንፏል፣ አንድ ለዜሮ በሆነ ውጤት ሌስተርን ወደ ሻምፒዮንሺፕ ያወረደ ሊቨርፑልን ደግሞ ወደ ዋንጫ የበለጠ ያቀረበ ውጤት ነበር። ትሬንት ተቀይሮ በገባ በደቂቃዎች ውስጥ ነው ጎሉን ማስቆጠር የቻለው። በሊቨርፑል ደጋፊዎች በጣም ብዙ ትችት እያስተናገደ የሚገኝ ተጫዋች ነው ከሪያል ማድሪድ ጋር ስሙ በስፋት መያያዙን ተከትሎ እንመልከተው ይህንን ጉዳይ የጊዜ ጉዳይ ይመስላል። የሊቨርፑል ትናንትና ደግሞ አንድ ጨዋታ ብቻ ማሸነፍ ይጠበቅበታል ከዚህ በኋላ ሀያኛውን የፕሪሚየር ሊግ ዋንጫ ለማሳካት እንመልከተው። ጉዳይ አይ የደስታ አገላለጽ አልተለየብሽም ትላል ብዙ ሰው እያነሰዋል፣ አደላ ትናንት። የደስታ አገላለጽ ምን መልእክት ላይ ያስተላለፍ የፈለገ ይመስልሽ? ለትርጉም ክፍት ነው፣ ለትርጉም ክፍት ነው። ብዙ ሰው ሀሳብ እንዲሰጥበት መነሻ ሆኗል። እኔ ከወሬው ጋር ነው ያያዝኩት፣ ከሚነሳው ነገር ጋር። አዎ አንዳንድ ሰዎች ምናልባት ዴፊኒቲቭ ስላልሆነ ትላንትናም ከጨዋታው በኋላ ተጠይቆ ነበር፣ ስለ ቆይታ። አሁን ስለ ኮንትራክት ስለ ስለ ቆይታ ወይም ስለ መልቃቄ መናገር አልፈልግም ወይም አሁን የምንነጋገርበት ጊዜ አይደለም ብሎ በደፈናው ነው የመለሰው። ግን ትላንትና ልክ ነው፣ ሊቨርፑልን በዋንጫ ድል ሶስት ነጥብ ርቀት ውስጥ ነው ያስቀምጠው። አርሰናል ከነገ በስቲያ በክሪስታል ፓላስ ቢሸንፍ ራሱ የሚቀጥለውን የቶተንሃም ጨዋታን ሳያደርግ ሊቨርፑል የፕሪሚየር ሊግ ሻምፒዮን መሆኑን ያረጋግጣል። ስለዚህ ለዋንጫ ድል በጣም ያቃረበ ትልቅ ጎል ነው። ጎል አልነበረም እስከዛ ቅጽበት ድረስ። ይሄ ብቻውን ማብራሪያ ሊሆን ይችላል፣ በእርግጥ ጎሉ ትልቅ ስለሆነ ሊቨርፑልን ወደ ዋንጫ ስላቃረበ። ግን እንደምታውቀው እሱን በተመለከተ ብዙ ወሬ አለ። አብዛኞቹ ግምቶች ግምቶች ብቻ ሳይሆኑ ኮንትራት ካልፈረመ ድረስ ምንም ነገር ሊሆን ይችላል። ከዚህ ክለብ ጋር ስሜታዊ ትስስር ያለው ልጅ ነው፣ የክለቡ ልጅ ነው። ከሌሎቹ ተጫዋቾች ሁሉ የሚለይ ኢሞሽናል ቦንድ አለው እንደ ከርቱስ ጆንስ አይነት ስሜት የሚኖረው ነው ደግሞ የበለጠ ትልቅ ተጫዋች ነው። እርሱ እና አንዳንድ ሰው ኤክስፕሌን ስላልተደረገ የመቆየት ምልክት እየሰጠ ይሆን የሚሉ ሰዎች አሉ። አንዳንዶቹ ደግሞ የሊቨርፑል ተጫዋችነቱ የመጨረሻው ትልቁ ሞመንት ሊሆን ይችላል። ከዚህ በኋላ በተቀሩት ጨዋታዎች ጎል ስለማስቆጠሩ ዋስትና የለም። ግን ደግሞ አምሳ ያነሳሸው አይነት ግምት የሚሰጡ ሰዎች አሉ። ወሬው ሰሞኑን እኔ ያው ባለፈው ስለ እሱ ዝውውር ወደ ማድሪድ መሄዱ አይቀርም የሚለው ወሬ ከተወራ በኋላ አንስተን ነበር። የሊቨርፑል ደጋፊዎች ደስተኛ ላይሆኑ ይችላሉ በዚህ አስተያየት። ግን ሰምተሽ እንደሆነ ኬቨን ድብሮይ ነ ሰሞኑን በቃ እየተማጸንኩ ነበር ሲቲ አዲስ ውል እንዲሰጠኝ። ሰዎቹ ናቸው አልፈልግም ያሉት አለ። መጀመሪያ ኮንትራት ሳይሰጡኝ ሲቀሩ ግራ ተጋብቼ ነበር፣ ግን ለማሳመን ይሞክር ነበር። አሁንም አይከን አይከን ዴሊቨር ምናምን ይላል። ክለብ ሳይፈልግ ከቀር አልፈልግም እኔ እንዲህ አይነት የኢንስቲትዩሽናል እንትን ደግሞ አይገባኝም ብዙ ኮንትራት በሁለት ወገን የሚፈረም ነው ክረብ በቃ ሲል ችግር የለውም ደጋፊ አክሴፕት ያደረገዋል ተጫዋች ደግሞ አይኔ ሌላ ኤክስፔሪንስ ኤክስፔሪንስ ላርግ ሲል እንደ ከሃዲ ይቆጠራልና ይሄንን ትንሽ ብዙ አልረዳውም አምና ብዙ እናነሳው ነበር ከኪሊያንም ባፔ ና ፓሪሳን ጀርማን ጋር ፓሪሳን ጀርማን ሆስቴጅ ነው ሊያደርገው የሞከረው በወቅቱ ሆስቴጅ ነው ሊያደርገው የሞከረው እና እኔ እኔ ያለብኝ ችግር እሱ ነው ክለብ ሲያደርገው ቃል ኪዳን ነው። ኮንትራት ኦልሞስት የሆነ መግባቢያ ነው አይደለም። ክለቡ ከፈለገ ሪስፔክት ያደርገዋል፣ ካልፈለገ ሸጣሃለሁ ብሎ ተጫዋቹን ሊሸጠው ይሞክራል። ይህን ብዙ አልገነዘብ። በእርግጥ ስለዚህ አንዳንዱ ትችት ኤክሰሲቭ ነው። ስቴዲየም ውስጥ ያለ ስሜት መሆኑን ግን አላውቅ። አንፊልድ ውስጥ ያለ ስሜት መሆኑን ግን አታውቂም። ምክንያቱም ሁሌም ሶሻል ሚዲያ ላይ ያለው ፕሬዘንስ በጣም ትንሽ ማይኖሪቲ ነው ግን ምንድን ነው። ላውድ ማይኖሪቲ ነው የሚባለው፣ በጣም ይስተጋባል በቃ ሶሻል ሚዲያ ሲሆን፣ አንፊልድ ላይ ካለው ሃምሳ ምናምን ሺ ደጋፊ በጣም ውስን ፐርሰንቱ ነው የሚሆኑ። ግን ያው እንደ እንደ እንደ ካደ ሰው መቆጠሩም ምናልባት አሞት ሊሆን ይችላል። በዛ መንገድ ደስታውን የገለጸው እና በጣም በሚገርም ስሜት ነው ትላንትና ጎሉ ከተቆጠረ በኋላ ደስታውን የገለጸው ቀይረውን ያስገቡት ይሄ ወሬ መወራት ከጀመረበት ጊዜ ጀምሮ እየተጫወታ አልነበረ። በጉዳት ምክንያት ርቆ ነበር። ሰሞኑን ሜዳ ውስጥ ትላንትና ኮነር ብራድሊ ነበር የቀኝ መስመር ተከላካይ ሆኖ የጀመረው ተቀይሮ ገባ በአምስት ደቂቃ ውስጥ ነው ሊቨርፑል ጎል ለማስቆጠር በተቸገረበት በዚህ ጨዋታ ትሬንት ሊቨርፑልን ባለ ድል ያደረገውና ወደ ሀያኛው የሊግ ሻምፒዮንነት የበለጠ እንዲጠጋ ምክንያት የሆኑ ግን እንዳነሳሽ ነው ከተወሰኑ የሊቨርፑል ደጋፊዎች ትችት ይቀርብበት ነበርና ትላንትናም ተቀይሮ ሲገባ ዝም ያሉ አሉ ቤተ የጮሁበት የሉ ዝም ያሉ ግን አሉ። አንዳንዶቹ ግን የእሱ መዝሙር አለ አይደለም፣ እስካውሰር ናወርቲም የሚለው እኛ ቡድን ውስጥ ያለው እስካውሰር፣ እሱን ሁሉ የዘመሩ ነው የተቀበሉት። ይለቃል የሚለው ዜና አየሩ እንደ ተጫኖ ታውቂያለሽ። ይህንን እያወቁም ግን አይ ቲንክ እስካሁን ድረስ ለክለቡ በጣም በላቀ ደረጃ ለሰጠው አገልግሎት ይቆይም ይልቀቅም፣ ብዙ ክሬዲት የሚሰጡ የሊቨርፑል ደጋፊዎች ደግሞ እንዳሉ የሚያሳይ ነው። አይ ቲንክ የሚገባውም እንደ ሌጀንድ ትሪት መደረግ ነው ነው የምለው እኔ እኔ የምለው ማለት መልቀቁ የሚያሳድረው ስሜት እንዳለ ይገባኛል። ከለቀቀ አናውቅም። እኔ ለምሳሌ የሊቨርፑል ደጋፊ ብሆን ወይም የማንም ክለብ ደጋፊ ብሆን ያንን ክለብ ሰርቭ ያደረገ ተጫዋች ኮንትራቱን ጨርሶ ቢለቅ የእኔ ስሜት ነው ይሄ። ኮንትራትን በተመለከተ ያለኝ አስተያየት እንደዛ ነው። በቃ በሁለቱ ወገን ነው ስምምነት የምትፈጽሚው። ያ የተፈጸመው የአምስት ዓመት ኮንትራት ካለቀ በኋላ መቀጠል አለመቀጠል፣ መቀጠል ኦፕሽናል። ከዚያ ውስጥ ክለቡ ገንዘብ ማግኘት አለበት። ገንዘቡ ክለቡ ገንዘብ ማግኘት ካለበት ጥር ላይ መሸጥ ይችል ነበር። ባለፈው ክረምት መሸጥ ይችል ነበር። የአንድ ዓመት ውል እንደቀረው፣ የስድስት ወር ውል እንደቀረው ያውቁ ነበር። ስለዚህ ክለቡ ገንዘብ እንዲያገኝ ብለሽ ያንቺ ደግሞ የፐርሰናል አምቢሽን አለ። እኔ ብዙ ብዙ አልረዳም። የሊቨርፑል ደጋፊን ቅር ሊያሰኝ የሚችል ይሆናል። ግን ወደ ጨዋታው ስንመለስ ሊቨርፑል እንደ ሰሞኑ እንደ ሰሞኑ ነው የሊቨርፑል ሜዳ ውስጥ የታየ ፐርፎርማንስ፣ በቅርብ ጊዜ እንደምናያቸው አይነት ጨዋታዎች አይነት ነበረው። በእርግጥ በቂ የጎል እድል ፈጥሯል። ከሃያ ምናምን በላይ ሙከራ አድርጓል። ወደ ሶስት የሚጠጋ ኤክሲጂ ነበረው። ስለዚህ በአንድ የትሬንት ቅጽበት ብቻ አልነበረም ማሸነፍ የነበረበት። ሌሎች ተጨማሪ ጎሎች ማስቆጠር ይችል ነበር፣ ብረት መልሶባቸዋል። ግብ ጠባቂው በጣም አስደናቂ ነበር፣ የሌስተር ሲቲው ግብ ጠባቂ። ግን ይሄ ኢንቴንሲቲውን ሌሎች ጨዋታዎች ላይ አመቱን ሙሉ ሊቨርፑል ላይ እናያቸው የነበሩ ነገሮችን፣ አይ ባለፉት ሁለት ወራት በትንሹ ያየን አይመስለኝ በቅርብ በተደረጉ ጨዋታዎች ላይ የባለፈው ጨዋታ ላይ እንዳየ ነው አይነት የቨርጅል ቫንዳይክ ባለቀ ሰዓት እንደገና ጎል አስቆጥሮ ባለ ድል እንዲሆኑ እንዳደረጋቸው አሁን ደግሞ ሌላ ተከላካይ ነው ጎል ያስቆጠረላቸው። ና ቡድኑ በቂ ጎሎች እያገኘ አይደለ። አሁን ሳላ ከአንድ ወር በላይ ሆኖታል ጎል ካስቆጠረ የሊግ ጎል ካስቆጠረ ቆይቷል። ለመጨረሻ ጊዜ ያስቆጠረው ጎል ሳውዛምፕተን ላይ ያስቆጠራቸው ሁለት የፍጹም ቅጣት ምት ጎሎች ናቸው። ሌሎቹም ተጫዋቾች ዲያዝ፣ ጆታ በቂ ጎሎች እያስቆጠሩ አይደለም። በአጠቃላይ ሊቨርፑል የማጥቃት ክፍል በቂ ጎሎች እያስቆጠሩ አይደለም። እኔ እንዲያውም በቀጥታ ከሳ ከትሬንት አለመኖር ጋም አያይዘዋሉ የሊቨርፑል የፓስ ፕሮግሬሽን አሌክሲስ ማክ አሊስተር ትላንትናም ጥሩ ነበር፣ ግን በተለይ የባላጋራን ቡድን እንደዚህ በጣም በተደራጀ ሁኔታ ትላንትና ሌስተር እንደዛ ነው የነበረው። ያው የዛሬ አስር አመት የፕሪሚየር ሊግ ሻምፒዮን ነበር። አስር አመትም አይሆንም ዘጠኝ አመት ሁለቴ ወርዷል። ከዛ በኋላ ለሁለተኛ ጊዜ ነው ከፕሪሚየር ሊግ ሲወርድ ማለት ነው። ግን ትላንትና የመጨረሻ የመፋለም እድልም ስለነበራቸው ሊሆን ይችላል። የሩድ ቫን ኒስተልሮይ ቡድን ትናንት በጣም የተደራጀ በአብዛኛው የተዋጣለት የመከላከል መዋ እቅድ ነድፎ ነው የመጣው እና ይሄ ከሞላ ጎደል ሰርቶ ነበር። ግን ይሄ ድንገት በአንድ ተገጫጭቶ በተቆጠረ ጎል ወይ በእንደዚህ አይነት መንገድ ብቻ ያሸነፉት ነው ግን ለማለት አይደለም ሊቨርፑል እንደው ከመጀመሪያ ከሁለተኛው ጊር በላይ ማርሽ ሳይቀር ጊር ቢጫወትም ግን ደግሞ በጨዋታው ላይ በቂ የጎል እድል ግን ፈጥሯል። እንዳልኩት በረኛው በጣም ግሩም ነበር። አይ ቲንክ ስድስት ነው ሰባት ሙከራዎች አድኗል ትላንትና። አልፎ አልፎ ደግሞ በመልሶ ማጥቃት በተለይ ይሄ የቀድሞ የአርሰናል እና የዩቬንቱስም ወጣት ተጫዋች ነበር። ፈረንሳይ ሄዶ ለሞንፔሌ ይጫወት ነበር ስቴፊ ማቪዲዲ ከቲየሪ ኦንሪ ጋር ቲየሪ ኦንሪ የአርሰናል ወጣት ብርን አሰልጣኝ እያለ ከክርስቲያኖ ሮናልዶ ጋር ክርስቲያኖ የዩቬንቱስ ተጫዋች እያለ ከሁለቱም ጋር አብሮ የመለማመድ እድል ያገኘ እድለኛ ነው እና ትናንትና በተደጋጋሚ ከኮነር ብራድሊ ጋር ይደረጉ የነበሩ የአንድ ለአንድ ፍልሚያዎችን ብዙ ትሪኮች ያሉት ተጫዋች ነው ፈጣን ነው የሌስተር አደገኛው ተጫዋች የነበረው ሲሆኖ ሌስተርን በእርግጥ ብረት መልሶበታል በኋላ ጎል አስቆጥረውም ግብ ጠባቂ አሊሰን ቤከር ላይ ፓትሰን ዳካ ጥፋት ፈጽሟል በሚል አርቢትሩ ጎሉን ሽረውታል። ስለዚህ እና ደግሞ ሊቨርፑል ከመራ በኋላ ቦና ኖቴ ሩድ ቫን ኒስተልሮይ በምን ምክንያት እንደሆነ በማይታወቅ ሁኔታ ብዙ የሚያሰልፈው ልጅ አይደለም፣ ግን እሱም ሁለት ትልልቅ የጎል እድሎች አግኝቶ ነበር። ስለዚህ ፕሌስተር እስከ መጨረሻው ደቂቃ ድረስ አቻ ሊሆን የሚችልበት እድል ነበር። በእርግጥ አቻም ቢሆን አይተርፍም ነበር፣ የግድ ማሸነፍ ነበረበት። የመትረፍ እድል፣ ሂሳባዊ እድል ኖሮት እንዲቀጥል አቻም አይበቃም ነበር ከማሸነፍ ያነሰ ነገር በሙሉ ያወርደው ነበር ሌስተር። ስለዚህ በሊቨርፑል በኩል ትሬንት ሳይኖር ሲቀር የምናየው ይሄ ሌበርድ የሆነ ዝግ ያለ ፖሴሽን ትላንትናም ነበር። ይሄ በብዙዎቹ ጨዋታዎች ላይ ታየ ነው። መጀመሪያ ያነሳን የኒካስል ጨዋታ ላይ ነው። የቀኝ ተከላካይ ይሁን እንጂ የቡድኑ ምርጡ ፕሮግረሲቭ ፓሰር እሱ ነው። አሁን ሊቨርፑል ወይ ስታይል መቀየር አለበት፣ ምክንያቱም እንዲህ አይነት ተጫዋች ሬር ስለሆነ ማግኘት በጣም ስለሚያስቸግር መጨረሻ ላይ ግን የማሸነፊያ ጎል አስቆጠረላቸው። በግራ እግሩ ነው ደግሞ የማሸነፊያ ጎል አስቆጠ በግራ እግሩ ለመጀመሪያ ጊዜ ነው ጎል ሲያስቆጠረ። የገረመኝ ስታቲስቲክስም እሱ ነው። አምስት ደቂቃ ብቻ ነው ጊዜ የወሰደው። ከዛ በኋላ ደስታውን የገለጸበት መንገድ ትርጉሙን እሱ ነው የሚያውቀው። ለምን በዛ መንገድ ደስታውን እንደገለጸ ወይም በእንደዛ አይነት ስሜት ደስታውን እንዲገልጽ ስላደረገ እውነተኛ ምክንያት የሚያውቀው እርሱ ነው። ቅድም እንዳልነው የሰሞኑ ትችት ይሁን ወይ፣ የዋንጫ ተስፋቸውን የበለጠ ቅርብ ስላደረገው ይሁን ወይ አላቅም የመጨረሻ የሊቨርፑል ትውስታው ሊሆን ስለሚችል ሊሆን ወይ ቆያለው ማለቱ ይሁን ለሁሉም ትርጉም የተጋለጠ የደስታ አገላለጽ ነው የነበረው። ግን እኔ እንዲሁም የሊቨርፑል ተጫዋቾችን ሳይቀር ሰርፕራይዝ ያደረጋቸው ይመስለኛል። ሄዶ መለያውን አውለቀ፣ ተንሸራቶ ሁሉ ደስታውን ገለጸ። በኋላ ካለቀ በኋላም በቨርጂል ቫንዳይክ ወጣ ብሎ ከደጋፊዎቹ ጋር ያንን ሞመንት እንዲጋራ ለማድረግ ሞክሮ ነበር። ግን እንዳነሳሁት ነው፣ ሊቨርፑል በቂ የጎል እድሎች ፈጥሮ ነበር። እንደ በጣም አስደናቂ ዶሚናንት፣ እንደ ሌሎቹ ጨዋታዎች ላይ ዶሚናንት ነው ግን፣ እና ብዙ ሙከራዎች አድርገዋል። ግን ሌስተር ደካማ ቡድን ነው። ምሳ ሌስተር ስድስት ወር ሆኖታል፣ በሜዳው ጎል ካስቆጠረ ስድስት ወር እንዲህ። እኔ የሊቨርፑል የሌስተር ሰዎች አንዳንዶቹ ውሳኔዎች በጣም የሚያስገርሙ ናቸው። አሁን ወደ ቻምፒዮንሺፕ ከወረዱ በኋላ ያው የኤፍኤል ቅጣት ተግባራዊ ስለማይሆን እንጂ በዚህ በገንዘብ አወጣጥ ላይ በፈጸማቸው የሕግ መተላለፎች ምክንያት ነጥብ ተቀንሶባቸው ሳይቀር ሊጀምሩ ይችላሉ በሚቀጥለው ሲዝን በፕሪሚየር ሊግ ተግባራዊ ስለማይሆን። ስለዚህ አም የሚቀጥሉ አመትም ቀላል አይሆንም፣ ቀላል አይሆንም እና ትናንትና የበለጠ ፋይት ቢያደረጉም ግን በሁለቱ ብሮች መካከል ያለው ርቀት ልዩ ሀያ ስምንት ለአምስት ነው የሞከራው መጠን ተፋልመዋል እያልንም ጭምር ዜሮ ነጥብ ሁለት ሆነው ኤክሲጃቸው የሊቨርፑል 2.6 ልዩነቱ በጣም ሰፊ ነው። እንደው ከሊቨርፑል የተለመደ ስታንዳርድ አንጻር ወይም አመቱ ሙሉ ካየነው የሊቨርፑል ስታንዳርድ አንጻር የተቀዛቀዘ ነው፣ እንደ ሰሞኑ ያለ ፐርፎርማንስ ነው ብንልም ግን በሚገባ ማሸነፍ ይገባው ነበር ያንን ጨዋታ፣ ብዙ የጎል እድሎች ፈጥሮ ስለነበር፣ ግብ ጠባቂው ማስደናቂ ስለነበር እንዲሁም ጆነተን ዊልሰን ምን ይላል ሩድቫን ሊሰራው የተጫዋች እያለ በየ 28 ደቂቃው ጎል ያስቆጥር ነበር አለ። በማንቸስተር ዩናይትድ የሊግ ጎሉን ብቻ ብትወስድ ሌስተር በየ 164 ደቂቃው ነው ጎል የሚያስቆጥር። ስድስት ወር ሆኖታል። በፕሪሚየር ሊግ ታሪክ የመጀመሪያው ቡድን ነው በዘጠኝ ተከታታይ በሜዳው ባደረጋቸው ጨዋታዎች ጎል ያላስቆጠር በኪንግ ፓወር። ይሄ ቡድን የዛሬ ዘጠኝ ዓመት የፕሪሚየር ሊግ ሻምፒዮን ነበር። ከዛ በኋላ በተለይ በ ብሬንዳን ሮጀርስ ስር ደግሞ ለሁለት ተከታታይ ሲዝኖች ለቻምፒየንስ ሊግ ቦታ እየተቃረበ አንዴ በማንቸስተር ዩናይትድ አንዴ በቼልሲ ነው የመጨረሻ ሁለት የቻምፒየንስ ሊግ ስፍራን የተቀማው እና ወርዷል። በይፋ ግን ሊቨርፑል ደግሞ እንግዲህ አርሰናል ከተሸነፈ ጨዋታውን ማድረግ ሳይጠበቅበት፣ ካልሆነ ግን የሚቀጥለውን ጨዋታ በመሸ ለዚህ ነው ሳላ እየሄደ አንድ ዋንሞር ዋንሞር እያለ ከሊቨርፑል ደጋፊዎች ጋር ደስታውን ይገልጽ የነበረው ስለዚህ ጫፍ ላይ ናቸው። በመጨረሻ አርሰናል ስላሸነፈ ወይ ዋንጫውን ዛሬ አናረጋግጥም የሚል ሰብዲድ የሆነ ስሜት እንደሆነ አላውቅም፣ ግን ትላንትና ቀዝቀዝ ያለ ነበር። ግን ሰሞኑን እንደዛ ነው። ሊቨርፑል ማሸነፍሽ እንደማይቀር ስታቂውም የሚጠፋ የውጥረት ስሜት አለ። የመቼ ነው እንጂ አሸንፋለሁ ወይ የሚል ጥርጥር የለ። መቼ የሚለው ምናልባት እሁድ ወይ ደግሞ እሮብ ከዛም በፊት ሊሆን ይችላል።